ሰላሙ ወረሕመቱላሂ በረካቱ። እኔ ብዙ ጊዜ ከባለቤቴ ጋር ስጣላ በጉልበት እበልጠዋለሁ እና ብዙ ጊዜ በቀላሉ ስንታገልና ስንያያዝ እጥለዋለሁ፣ ግን አልመታውም አልሰነዝርምም እና በጣም ቅር ይለኛል። አፈውታ ለመጠየቅ አፈርኩ እና አኼራ ይበላሽብኝ የሆንን ይህንን ብታብራራልኝና ትንሽ ብትመክረኝ የሚል ነው

አላህ ስላበለጠና ወጪ እነሱ ሸፋኝ ስለሆኑ ማለት ነው። ሀታ መጨረሻ እዚህ አንቀጽ መጨረሻ ላይ አላህ የነገረን ነገር አለን። ወላት የተካፉነ ንሹዘሁነ ፈዒዙሁነ ወህጅሩሁነ ፊልመባጅዕ ወሪቡሁነ በዚህ ነው የነገረን። ለወንዶች ነው። እናንተ አመፃቸው ካሰጋችሁና አመፃቸውን ካወቃችሁ ምከሯቸው፣ አኩርፏቸው፣ በመኝታ ግረፏቸው። ይህ የተሰጠው ለወንድ ነው፣ ለወንድ ነው። እነዚህ መብቶች የተሰጡ ለሴት አይደለም ለሴት አይደለም ለሴት አይደለም። የፈለገ ጉልበተኛ ብትሆኛ። አዎ ብዙ ሴት ወፈር ወፈር ረዘም ረዘም ያለ ጉልበት ያላቸው አሉ። ደቃቃ ወንድ አጠር ያለ ምንም የማይችል ትንቅንቅ ከተያያዙ ልጥለው ትችላለች። እንጣልሽው፣ ወደቀ እሱ ሞራል ሌላ። ቢቀር እንኳ አሁን አባቶቻችን እኮ እግራቸው ጋር ያታግሉን ነበር፣ አይደል? አውቀው ይወድቁልናል። አውቀሽ ውደቂ እንዳ እንዳትጎጂ ሆነሽ አንቺ ውደቂ እንጂ ለመጣል ቢመችሽ እንኳን አትጣይ።

ነቢ ዓለይሂ ሰላቱ ወሰላም ሰው ለሰው ሱጁድ እንዲያደርግ ቢያደርግ ኖሮ ቢቻል ኖሮ እኔ በአዝ ኖሮ ሚስት ለባለቤቷ ሱጁድ እንድታደርግ በገባ በወጣ ሱጁድ እንድታደርግለት አዝ ነበር አሉ። ጫቁ በጣም ከባድ ስለሆነ፣ ስለዚህ እንዴት አድርገሽ ባለሽን ጠምዘሽ እንድታስለፈልፊያለሽ እንድትጠያለሽ እህት፣ እህታ የፈለገ ብትናደጅም በቃ፣ ይችን እኔ የወንድምነት ምክር ይሄ ነው። አፈውታ ጠይቀው፣ አፈውት በለኝ በይው አይቄው ምንም አፍራት ነገር የለው። አፎ ተባባሉ፣ ይቅር ተባባሉ። ተናድጄ ነው እንዴ ዝሁኝ ነው። አፎን በቃ ንገሪው፣ አስተድርክሽ ምንም አይደለም። በቃ አንተ ለም ተታሸንፈይ በይ። እንደው ምን አሁንም እንደዚህ የሆነ ጫና ካደረገ እንዲያትጎጂ ሆነሽ መውደቅ ነው። እኔ ይሄን ነው መመከረው፣ ይሄን ነው መመከረው። አረ እንደው ባልጋ እንደዚህ ታው ታው ታው እንዴ አለ በለዛ። ብዙ ወንድ እኮ የሚጣልኮ ነው እንዴ ብዙ ወንድ ያው እያፈሩን እያፈሩልን ነው እንጂ ታው እንጂ ታው እንጂ እያሉ ወይ ይሸሻሉ ወይ የሆነ ነገር እንትን ያለ እንጂ፣ አለበለዛ እንዴ ስንት ጉልበተኛ እኮ ሴት አለ ይጥላል፣ ብዙ ሴት ብዙ ነው ይጥለዋል። ግን እንደዛ አታድርጉ። የፈለገ ብትናደጂ የፈለገ ብትናደጂ ውደቂ ብዬሻለሁ። እስሞ ራመቱ ሰላም አለይኩም ረመቱላ በረከቱ። ጋይ ሳለም ሳቅ አይቻልም ማለት ነው። ይህን ቪዲዮ ስሰማ እኔ በጣም ነው የሳቅኩት። ማለት ያው ነገሩ በጣም ያስቃል። እንግዲህ ውደቂለት ተብለሻል። ና እያንዳንድ ይባልሽ ባልሽ ነው የምታሸንፊ ሴት ካለች ባሌን የማታለው ምናምን፣ አይ ሰራም። ና ያው ትግል ስትያያዝ ማታለው ሲል በቃ ታመችለት። ትግል ከተያያዛችሁ ውደቂለት ማለት ነው። አታዋርጂው ና በጣም ነው የሚገርመው። ወንዶች እንደ ይህን ያህል አቅማቸውን አጥተዋል እንዴ? ምንድን ነው ነገሩ? የኑሮ ውድነቱ ነው ምኑ ነው እንዲህ አቅማቸውን ያሳጣቸው ማለት ነው? እና በሴት ሊመቱ የቻሉት እንግዲህ፣ በጉልበት ወንዶች ከሴቶች ይበልጣሉ ነበር የተባለው። እና ምንድን ነው እንዴት ሴቶች ይህን ያህል ባላቸው እንደፍረው ለመማታት ሞከሩ? እና እኔ በጣም ነው የሳኩት ማለት ነው። በቪዲዮ እንዲ ለመሳቅ ይቻለም። እስኪ ወደ ሌላ ቪዲዮን እሸጋገራለን። አብራችሁ ይንቆዩ። ላይክ ማድረግ እንዳትረሱ። ጥሩ። እሺ እሱ ጠይቋል፣ ቢድአ መፍጠር የሚቻል ከሆነ እኔ ቢድአ ብፈጥርስ ነው አደል ያልከው። ኡስታዝ ሰይድ እኔ አንድ ጥያቄ ጠይቄ ነበረ፣ ቢድአ ሐሰና ካለው ለምን እኔ ለራሴ አልፈጥሩ? ለም ሰው የፈጠረልኝ እንከተላለን። ጥሩ ጥያቄ ነው፣ ጥሩ ጥያቄ ነው። ሻመድ ሰምተዋል አደል? ቢድአ ሐሰና ካለ እኔ ራሴ ለምን አልፈጥርም? ለምንድን ነው የሰው ቢድአ የምከተለው? እያለ ነው ሀሳብ ማንሳት እንችላለን። ኡስታዝ አደም ወይም መመለስ እንትን የምትል ከሆነ ኡስታዝ አደም ጥያቄው አንተን ይመለከታል መሰለኝ። ሰላም አለይኩም። አሁን ነው የገባሁት የሆነ ነገር ስሉ ሰማሁ

ሸይኸና መውላና የጠየቁት ጥያቄ ለምን አልፈጥርም፣ እኔ ራሴን ቢድአ ለምን አልፈጥርም ያሉት፣ መፍጠር ይችላሉ። ነገር ግን ያው መስፈርቶች አሉ፣ ተዋቢጦች አሉ። አዲስ ቢድአ ለመፍጠር የሙጅተሂድነት ደረጃ ላይ መድረስ ይጠበቅብዎታል። ያ ማለት አንድ ነገር ሐሰን ወይም ደግሞ ቀቢህ መሆኑን የምናውቀው ኢማ በነስ እናገኛለን ነስ ስንል እንግዲህ ኢማ ከቁርአን ወይማ ከሀዲስ እናገኛለን ወይማ ደግሞ ኢጅማዕ ዑለማ የምንወስደው ነው። ከዛ ውጭ በቅያስ ነው። በነገራችሁ ላይ ኢጅማዕን ቀድሞት ቅያስ ነው ያለው በነቢዩም ዓለይሂ ሰላቱ ወሰላም ዘመን የነበረ ነው። እንደ ራንክ ሲያደርጉት አራተኛ ደረጃ ላይ ያመጡት እንጂ ቅያስ የሚባል አለ በረሱሉም ሰለላሁ ዐለይሂ ወሰለም ዘመን የነበረ ነው። እና ቅያስ የምንለው በነስ ደረጃ ያላገኘነውን አንድን ነገር መቂስና መቂስ ዓለይ ሑክሙና ዒላው ሲገናኙልን አንዱን በአንዱ የምናደርግበት አግባብ ነው። ቢድዓ ሐሰና የሚሉት ደሞ ዑለማዎች ብዙ ጊዜ አስሎ ይኖርና ከዚያ በሲፋ ደረጃ ከሸሪዓ ሳይኖር ይቀርና ያንን ነገር በባህሪ ደረጃ አምጥተው ተገብሩታል። እዛ ነገር ላይ ደግሞ ሙሽ አሳብ ለመስጠት አፉ በለኝና ማን ነው ቢድአ ሐሰናን ለመፍጠር የሙሽተይ ደረጃ መድረስ አለበት ያለው ህግን ያስቀምጠው። ዒልም የሚወሰደው ከነሱ ስለሆነ ነው። ሐቢቢ ነገር ያለበት አንድ ለምሳሌ ከሸሪዓ ማይጋጭ ምርጥ ቢድዓ ልፍጠር ያለው ብፈጥር ሁሉም ሰው የዚያ ዓይነት ተመሳሳይ ቢድዓ ቢፈጥር ማን ነው ያለው ለመኖሩ? አንተ ተኽሪጅ ማድረግ አቅሙ የለህም አንድ ቢዳን ንፍጠር እኮ ሐሳቤን አስጨርስ እኮ። መውላና ይጨርስና ጥያቄውን ይጨርስና ከዛ ሻድም ትመልስለታለህ። ይጨርስ ጥያቄ መጀመሪያ ዶብ እናድርገውና ከዛ በኋላ ቢዳውን ትፈጥረውና እናየዋለን። ስለዚህ ምንድነው የሚሆነው? ቢዳን ፈጥሮ ይሄ ቢዳ ሐሰና ነው ብሎ በዛ ነገር ላይ ብይን ለመስጠት ብይን መስጠት የሚችሉት አይማዎች ናቸው። እነዚያ ቁርአንና ሐዲቱ አላዎቹ በአጠቃላይ ያሏቸው ዐለማዎች ናቸው። ያንን ማድረግ የሚችሉት ነው። ያ ደግሞ በቅያስ በኩል ነው ብዙውን ነገር የሚያገኙት ወይንም ደሞ የረሱል ሰለላሁ ዐለይሂ ወሰለም ሐዲሰው በአጠቃላይ ከዛ እስቲንባጥ አድርገው ከዚህ አንፃር አስላለው። ነገር ግን ከባህሪ ከአደድ ከምን ከምን አንፃር ደግሞ በዚህ መልኩ የተሰራ ብለው የሚያመጡት እሳቸው ናቸው እንጂ ሁሉም ያው ሙሰማ ሁሉ ተነስቶ እኔችን አዲስ ቢድአ ፈጥር ያለሁና ይች ቆንጆ ቢድአ ናት ብሎ ማድረግ አይችልም፣ ነው አይ እኔ በዛ ደረጃ አሊም ነኝ ካሉ መውላና ይችላሉ። አልኩኝ እኮ ችግር የለው ዋናው ዒልሙ ይኖር እንጂ ዲን ግን ያው የማንም ዝም ብሎ እንትን መጫወቻ አይደለም። ዑለማዎች በዛ መልኩ ነው የሚወስዱት። የገዛቤን ያህል ነው የዋራሁት። እሳቸው ደግሞ መናገር ይችላል ሀቢቢ ለምሳሌ መውሊድን የፈጠሩት ምንም ብንወስድ እንዲህ ዑለማዎች ምናምን አይደሉ፣ ነው የሆኑ ተራ ማህበረሰብ ነው የፈጠረው። እኛም እንደዛ ለምሳሌ እኔ የሆነ አዲስ ቢድአ እንፍጠር፣ አንድ ቢድአ እንፍጠር እና ይሄ ቢድአ ሐሰና ነው ወይ ሰየአ ነው ትለኛለህ። ሁሉም ሰው የራሱን ቢድአ መፍጠር ከቻለ እኔ ለም ሰው እከተላለው ነው ዋና ጥያቄ እንደኔ የተመሳሳይ የሆነን ሰው የፈጠረውን ቢድዓ ለምን እከተላለሁ? ለምሳሌ አንድ ቢድዓ እንፍጠር። ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱበት ቀን ሁላችንም አደባባይ እንውጣና ሰላተ ሹክር እንስገድ። ለመተናነስ ባዶ እግራችንን እንውጣ። ያው ባዶ እግር መሄድ አስላለው ሰላተ ሹክርም አስላለው። የደስታ ነቢያችን ስለ ላሁ አለይህ ወሰለም ስለተወለዱ በደስታ ሁለት ረክዓን እስገድ አደባባይ መታል። ከዛ በዛ ቀን ሰደቃን አብላ፣ ሰደቃም አስላለው። ነቢያችን ስለ ላሁ አለይህ ወሰለም ሰደቃ ዲናችን ላይ አለ፣ ሰላተ ሹክርም አለ፣ ባዶ እግርም መሄድም አለ። ይሄ ቢድዓ ሐሰና ነው ሰይአ ነው? እሱን ለመወሰን እንዳልኩህ ነው። የዑለማዎችን እይታ ይፈልጋል። አንተ የምትፈጥረው ነገር ዑለማዎች የሸሪዓ ሚዛን ላይ ያስቀምጡና ከዚያ በኋላ የትኛው የቢድዓ ኮንሰፕት ላይ ይገባል፣ እነ ስልጣኑ ዑለማ ዒዝ ብን ዐብድሰላም በከፈሉት መልኩ ቢድዓ ዋጅብ ላይ ነው፣ ቢድዓ ሙስተሓብ ነው፣ ሙባሕ ነው፣ መክሩህ ነው፣ መሐረሙ ላይ ነው የሚያርፈው የሚለውን የመነጸሩ ባለቤቶች ዑለማዎች ናቸው። ይህን ነገር መልስ የሚሰጡት ነው። የሞሊድን ጉዳይ ምሳሌ አንስተሃል። የሞሊድ ጉዳይ የፈጠሩት ተራ ሰዎች ናቸው ብለሃል። አክቹሊ የፈጠሩት ተራ ሰዎች ለመሆናቸው ማስረጃ የለህም። ይልቁንስ የፈጠሩት ዑለማዎች ለመሆናቸው ማስረጃ አለ። ሌላ ይህንንም ከአኢማዎች ወስደን ነው። ከአሁን በፊት ለአንድ ወር ያህል ስለ መውሊድ ስንወያይ ሰምተህን ከነበረ በመሊክ ሙዘፈር ዘመን ተፈጠረም ከተባለ መውሊዱ መሊክ ሙዘፈር ማለት ትልቅ ዓሊም ዓቢድ ዛሂድ ጀግና እንዲህ እያሉ ነው እነ እብኑ ከቲር ሲያሞካሹት እነ ስዩጢ እ በዚህ መልኩ ነው ሲያሞካሹት የነበረው። እሱ ያመፍጠሩ አይደለም። ባይዘወይ ወደ ቢድዓ ሐሰናነት ያመጣው በወቅቱ የነበሩት ኢብኑ ድሕያ የተሰኙ ትልቅ ኢማም የመውሊድ ኪታቡን ላጽፈውለት በዘመኑ የነበሩ ዑለማዎች ሁሉ ተሰብስበው ኢስተህሰነሁል ዑለማ ነው የሚሉት ዑለማዎቹ። ይሄ ቆንጆ ቢድዓ ነው ብለው እንትን አደረጉት። መልካም እሺ። ውስጣ አንድ ጥያቄ ልጠይቅህና በየጊዜው በየዘመኑ ለሚፈጠረው በየዘመኑ ለሚፈጠሩ መርሃ ባሃይ ቢያይ ጥያቄ አንድ ላይ አያይዘን ስትመለስ ጨርስና ታወራለህ። ቢቢ አታቋርጠኛ አንተ ሙሉ ስትጨርስ ድረስ ለ እና የመውሊዷን ጉዳይ እንድታስተካክላት ብዬ ነው፣ እዚህኛው ላይ እመጣልሃለሁ። ስለዚህ መውሊዱ በዑለማዎች ይሁንታ እንትን የተደረገ ነው፣ እስትሕሳን ያገኘ ነው። ለዛ ነው የምናከብረው። ለዚያ ነው አንድም ሙዕተበር የሆነ ዓሊም ማለት ሙዕተበር የሆነ ዓሊም በማያሻማ መልኩ ሁላ በወቅቱ አልከለፈም። በወቅቱ ከዚያ በኋላ የመጡ አንድ ሁለት ሰዎች እንደ መውሊድ ባይሆን ጥሩ ነው ብለው ከረሃን ያሉት አሉ። አንዳንዶቹ ደግሞ ዒድ አድርገው የያዙትን ለመክለፍ ሲሉ ዒድ መሆኑን ቢድዓ ነው ያሉት አሉ። እብን ተይምያ ዒድ መሆኑን ነው ቢድዓ ያሉት። እንደዚሁም ሻጢቢም ዒድ መሆኑን ነው ቢድዓ ያሉት። ከዛ ውጭ መክሩህን ያሉ አንድ ሁለት ዓሊሞች አሉ። ወከላስ ይሄን ያለው ነገር መሊድን በተመለከተ አማ ሁን አንተ መውላና የራሴን ቢድዓ ልፍጠር? እነሱ በዚህ መልኩ እንትን አድርገዋል። እኔም ደግሞ ሰላተ ሹክር ወጥቼ በባዶ እግር ወጥቼ ልስገድ፣ ህዝቡን ልሰብስብ እዛ ላይ ላብላ ላጠጣ ምናምን ያልከው ይሄ ነገር አድርገው ካደረግከው በኋላ በዚህ ዘመን ያሉ ትልልቅ ዑለማዎች ይሄንን ጉዳይ እያዩትና ልካሁን በባለፈው ታስታውስ ከነበረ የጎዳና ላይ ኢፍጣር የሚል አዲስ ነገር መጣ፣ አይደለም ሐቢቢ? ይሄ የጎዳና ላይ ኢፍጣር የዛሬ ሁለት ዓመት ከፍተኛ እንትን ፈጥሮ ነበረ። ግማሾቹ ዑለማዎች ይሄ ቢድዓ ነው ይላሉ ማለት ቢድዓ በመጥፎ በኩል ያለውን ከፊሎቹ ደግሞ ቢድዓ ሐሰናን የሚል አለ። ይሄንን እይታ ያመጡልን መውላናንተና አንተና ነኝ ሳይሆን ዑለማዎቹ ናቸው። እዛን ወቅት ላይ የተለያዩ ሐሳቦች እንሸራሸሩ ነበረ። ስለዚህ አሁንም አንተ ይሄን ልፍጠር ካልክ ልፍጠር ካልክ ፍጠረውና ሳትፈጥር ዑለማዎችን ብታማክር ጥሩ ነው። አይ ከፈጠርኩት በኋላ ነው ካልክ ደግሞ አንተ መነጸሩ ስለሌለ መነጸሩ ያላቸውን አኢማዎችን ዑለማዎችን ጠይቀህ አንተ መነጸር ምን ይመስልሃል? በአንተ በአንተ እይታ ቢድአ ሐሰና ነው ሰይአ ነው? እኔ እኮ እዛ ደረጃ ላይ አልደረስኩማ። የነዘር እይታ ላይ አልደረስኩማ። ሐቢቢ፣ እዛ ደረጃ ላይ አልደረስኩም። እኔ እኔ ዑለማዎች ያሉትን ነው የምለው። ዑለማዎች ካሉት ቅንጣት ልል አይቻለኝም። እኔ አንድ ጣሊብ አልዕልም ነኝ። ገብተህ አለ አይደል ነው አክፍትነቱ ግን ለማን መሰለ? እሱን እኮ ነው እየነገርኩ ያለሁት። የሚከፈተው ቢድአ ሐሰና የሚባለው በዘመኑ በእያንዳንዱ ክፍለ ዘመን ሙጀዲዶች አሉ አይደለም አንተም እንደምታውቀው። ስለዚህ እነዚያ ሙጀዲዶች ምንድን ነው ስራቸው በዛን ዘመን የሚፈጠሩ የተለያዩ ተግባራቶችን እያዩ በመነፀራቸው በአጉሊ መነፀራቸው ፊልተር እያደረጉ ካቴጎራይዝ ማድረግ ነው ስራቸው። ሐሰናውን ሐሰና ይሉታል።

ሰሓበቱል ኪራም እሳቸው ሳያዟቸው በርካታ ስራዎችን ሰርተው ይመጣሉ። የአላህ መልእክተኛ ዘንድ ይመጡና በአንድም በሌላ መልኩ ወይ ነቢዩ ዐለይህ ሰላቱ ወሰላም መጀመሪያ ይከሽፋቸውና ይህን ያደረጋችሁት ለምንድነው ይሏቸዋል። ያብራሩላቸዋል። ወይ በጥያቄ መልኩ ይቀርብላቸዋል፣ ወይ ድንገት ሲሰሩት ይደርሱባቸውና ለምንድነው ይሏቸዋል። ያ ነገር ከእስልምና ፕሪንስፕል ጋር፣ መርሆዎች ጋር ገጥሞ ሲገኝ፣ ከቀዋዒደ ሸሪዓ ጋር ገጥሞ ሲገኝ ይቀበሉታል። በተቃራኒ ደግሞ በመቶዎች የሚቆጠሩ ሪዝን እንትኖችን ተጨባጮችን ክስተቶችን ላመጣልህ እችላለሁኝ። ሰሓቦች የሆነ ነገር ሰርተው ያ ነገር ከሸሪዓው ቀዋዒድ ጋር የማይገናኝ ሆኖ ሲያገኙት በወቅቱ የነበሩት ብቸኛ ሙፍቲ ብቸኛው ኢማም ነቢዩና ሙሐመድ ዓለይሂ ሰላት ወሰላም ስለነበሩ ያን ነገር ይመልሱባቸዋል። ልክ እንደነ እብኑ እስራኤል እኔ አልጠለልም እንዳለው አይነት ሰው እንደነ ሰላተቱ ረህጥ እኛ አንመገብ ማነው አናገባም አንተኛም እንጾማለናም በላም እንዳሉት ሰው መልሰውባቸዋል። ሌሎቹ እንደነ ቢላል እንደ ሌሎች ደግሞ ቁልሁ ላሁ አሐድ እንደጋግሞ ከሌላ ስራ ጋ ይቀራ የነበረውን ሑቡከ እያሃ አድኸለከል ጀና ብለዋቸዋል። ይሄ ማለት ምን ማለት ነው? ዑለማዎች እንደሚሉን የረሱሉ ሰለላሁ ዐለይሂ ወሰለም ሃዲያቸው መንገዳቸው ያ ነው። ቢድዓ ሐሰናና ቢድዓ ደላላ አለ የሚለውን ዑለማዎች የወሰዱት ማለት ነው። እና ይሄ ነው ከተረዳሃኝ፣ ምናልባት ወጥቷል ይመስለኛል።